እሱ ሰው ይወደዋል፣ እሱ የሰው ፍቅር አለው፣ እሱ ተወዳጅ ነው፣ እሱ ሰው ሁሉ ያምነዋል የሚባል ነገር ከየት መጣ? ሰው እንዴት ሊያምነው ቻለ? ሰው እንዴት ሊወደው ቻለ? እነዚህ ሚስጥሮች እንግዲህ በአጭር ደቂቃዎች ውስጥ ስለ እነዚህ ሀሳቦች እናወራለን፣ የትም እንዳትሄዱ። ሰላም ሰላም፣ እንዴት ናችሁ የተከበራችሁ የዩቱብ ቤተሰቦች? እንግዲህ በጎ ቲቪን ሰብስክራይብ እያደረጋችሁ ነው፣ እናመሰግናለን። አሁንም ሁላችሁም ሰብስክራይብ በማድረግ ቤተሰብ ብትሆኑ አሪፍ አሪፍ ሀሳቦችን አሪፍ አሪፍ አስተማሪ አዝናኝና መካሪ ሀሳቦችን እናነሳለን። ወደ ቪዲዮ። ሰው እንዴት ተወዳጅ ሊሆን ይችላል? ሰው እንዴት ሰዎች ሊያምኑት ወይ ደግሞ ተስፋ ሊያደርጉበት እምነት ሊጥሉበት የሚችሉት በምን ምክንያት ነው? እንግዲህ እነዚህን ሀሳቦች በአጭሩ አንስተን እናወራለን። እንግዲህ ተወዳጅ የመሆን ሚስጥር የመጀመሪያው፣ ሰውን ሁሉ እኩል ማክበር ነው። እንግዲህ እቺ ዓለም ሰጥቶ የመቀበል ናትና የሚያከብር ሰው ነው የሚከበረው። የማያከብር ሰው፣ ሰውን የሚንቅ ለሰው ቦታ የሌለው ሰው ማንም ሰው አያከብረም። ስለዚህ ለመከበር አክባሪ መሆን ግድ ይላቸዋል። ምናልባት አንዳንዴ አንዳንድ በጉልበት የሚያስቡ ሰዎች፣ ትልቅ ነን ብሎ የሚያስቡ ሰዎች ትንሽ ሰዎችን አስፈራርተዋቸው እንዲያከብሯቸው እንዲታዘዟቸው ያደርጋሉ። ይሄ አክብሮት ሳይሆን ፍራቻ ነው። ያ ሰው ያንን ሰው የሚያከብረው ስለፈራው እንጂ ስለወደደው አይደለም። ስለዚህ በመውደድ ውስጥ ያለ አክብሮት ደግሞ ይለያል። ሰውን በጉልበት ሳይሆን በሀሳብ ወይ ደግሞ ያ ሰው ጥሩ ስለሆነ ስለሚያከብር ስታከብር ደስ የሚል መልስ ታገኛል እኛ ላይ ሊደረግ የማይፈለገውን ነገር እነሱ ላይ ሳናረግ በጎ በጎ ነገሮችን ስናደርግላቸው ሰዎች ይወድናል ማለት ነው። ስለዚህ ለመወደድ ግድ ሰውን መውደድ ያስፈልጋል። ለመከበር ሰውን ማክበር ያስፈልጋል። እንግዲህ ተወዳጅ ሰዎች ሰው ወዳጅ ናቸው። ስለዚህ ተወዳጅ መሆን ከፈለግ ሰዎችን ልትወድ ልታከብር ግድ ይልሃል። አሁን ለምሳሌ አንድ ሕፃን ልጅ አንድ ጉልበተኛ ነኝ የሚል ሰው ሂድና የሆነ ነገር አምጣልኝ ብሎ ቢጮውበት ወይ ደግሞ ቢያዘው ሂዶ ያመጣለታል። ይሄ ሕፃን ልጅ ሂዶ የታዘዘው ልጅ ሰውየውን ስለወደደው ሳይሆን ስለፈራው ነው። ግን ደግሞ ሌላ ሰው ደግሞ ጎበዝኪ ሰሂድና የሆነ ነገር አምጣልኝ ብሎ በፍቅር ቢልከው ደስ እያለው የቦረቀ ያ ሰው በፍቅር ስለጠየቀው በፍቅር ይመለስለታል። ይሄ ግን በጉልበት የጠየቀው ሰውዬ ስለፈራው ነው የሚታዘዘው። የሆነ ቀን ይሄ ልጅ አድጎ ትልቅ ሲሆን ያን ሰውዬ ይጠላዋል እንጂ አይወደውም። ስለዚህ ሰዎች ወደው ሲያከብሩንና ፈርተው ሲያከብሩን ይለያያል። አንዳንድ ሰዎች ስለተቆጡ ወይ ደግሞ የሆነ ጉልበት ስላሳዩ ሰዎች ሲታዘዟቸው ወደዋቸው ይመስለዋቸዋል። ወደዋቸው አይደለም ፈርተዋቸው ነው። ስለዚህ በፍቅር በመውደድ ነው ሰውን ሊከበር የሚችለው። ስለዚህ እናንተ ሰው ስትወዱ ሰው ይወዳቸዋል፣ ስታከብሩ ደግሞ ትከበራላቸው ነው። ስለዚህ ትልቅ ትንሽ ሳይባል ሰውን መውደድ፣ ሰውን ማክበር መልሶ ብድር አለው እና ሰዎች ደግሞ መልሶ ያከብሯቸዋል፣ ይወዷቸዋል ማለት ነው። ስለዚህ የመጀመሪያው ይሄ ነው። ሁለተኛው ታማኝ መሆን። ባይዘዌ ታማኝነት በዓለማችን በሶሻል ላይፍ ውስጥ በጣም ትልቅ ቦታ የሚሰጠው ነገር ነው። አንድ ሰው ታማኝ ነው የሚባለው የሰውን እምነት ሳይበላ ሲቀር፣ የሰውን አደራ ሲሸከም፣ ኃላፊነቱን ሲወጣ ያ ሰው ታማኝ ነው ይባላል። ስለዚህ ታማኝ ሰዎች ተወዳጅ ናቸው። ቢኮዝ የፈለገውን ሰው የፈለገውን ነገር ሰው አክብሮት ወዶት ይሄን ነገር አድርግልኝ፣ ይሄ ነገር አንተ ጋር ይቀመጥልኝ፣ አንተ ይህን ነገር ተቀበልልኝ ብሎ ኃላፊነት መስጠት ማለት ከታማኝነት የሚመጣ ነገር ነው። ይሄ ለትልቅ ነገር የሚያሾ ወይ ደግሞ እጩ የሚያደርግ ነገር ነው። ስለዚህ ታማኝ መሆን በጣም በህይወት ውስጥ ወሳኝ ነገር ነው። ብዙ ጊዜ ሰዎች እምነት ሲበሉ ወይ ደግሞ ታማኝ ሰሆኑ ሲቀሩ በሰዎች ዘንድ ጥላቻ ይደርስባቸዋል፣ ወይ ደግሞ እሱማ አይታመንም ተብሎ ያ ሰው ይጠላል። ግን የሚወደዱ ሰዎች ታማኝ ናቸው ብዙ ጊዜ። ስለዚህ ታማኝ መሆን የመወደድ ወይ ደግሞ የመከበር አንዱ መገለጫ ስለሆነ ታማኝ ስትሆኑ ሰዎች ይወዷችኋል። ስለዚህ ታማኝ መሆን በተባላችሁት ቦታ መገኘት፣ የተሰጣችሁን ነገር ጠንቅቃችሁ መያዝ፣ አደራ የተባላችሁትን ነገር አደራችሁን ስትወጡ ሰዎች እናንተን ያምኗችኋል፣ በሰው ዘንድ ተወዳጅነትን ታገኛላችሁ። መጽሐፍ ቅዱስም እንደሚለው በጥቂቱ የታመነ በብዙ ይሾማል እንደሚል ታማኝ መሆን ለትልቅ ክብር ያጫል። ሌላኛው ሀሳብ አለማካበድና አካበድ ተጫዋች መሆን። ይሄ ብዙ ጊዜ ሰዎች ተጫዋች ሰዎችን ይወዳሉ። እሱ እኮ ተጫዋች ነው፣ እሱ ፈገግታ አለው፣ እሱ ደስ ደስ ያለው የሚባለው ተጫዋችነት ወይ ደግሞ ጥሩ ፊስ ለሰው ማሳየት በሰው ዘንድ ተወዳጅ እንድትሆን ያደርጋቸዋል። ቢያንስ ሰዎችን ስታገኟቸው ፈገግ ብላቸው ሰላም ስትሏቸው፣ ስትጫወቱ፣ አብራቸው ስትሆኑ ቁም ነገርና ቀልድ እያዋዛችሁ ስታጫወቷቸው ተጫዋችና በጣም ደስ የምትሉ ሰው እንደሆናችሁ ሰዎች ይነግሯችኋል። እና ተጫዋች መሆን አለማካበድ አለማካበድ ማለት ደግሞ አንዳንድ ሰዎች ነገሮችን በጣም ውስብስብ ያደርጋሉ፣ ቀለል አያደርጉም እና አካብደው ነው የሚያዩት። ስለዚህ ትንሽ ነገር አካብደው ይቆጣሉ፣ ትንሽ ነገር አካብደው ሰዎችን ኢግኖር ያደርጋሉ። በዚህ መሀል ሰዎች እነዛን ሰዎች አይወዷቸውም፣ ቢኮዝ ቁጡ ናቸው። ፊታቸው አይፈታም ወይ ደግሞ ኮስተራ በሚል የሆነ በመጥፎ ስሜት ነው የሚቀርቧቸው። ቢቀርቡ እንኳን ለሆነ ለጉዳይ እንጂ ለጨዋታ ለቀልድ ምናምን አይቀርቧቸውም። ስለዚህ የሆነ ቁም ነገር እንኳን ሊያማክሩ እነሱ ጋር አይሄዱም። በሰው ነው የሚሉት፣ ሰው ነው የሚልኩት፣ ወይ ደግሞ መልእክተኛ፣ እስ ክሌና አናግርልኝ። ከኔ ጋር ብዙም አንመቻቸንም። አካብደን ነገሮችን ስናይ ነገሮችን ውስብስብ ስናደርግ ሰዎች አይቀርቡም፣ ሰዎች ለእኛ ብዙም ፍቅር አይኖራቸውም። ስለዚህ ነገሮችን ቀለል አድርጎ መመልከት ነገሮችን ከሰዎች ጋር ሶሻብል ሆኖ ማሳለፍ፣ ተጫዋች መሆን እነዚህ በሰው ዘንድ የመወደድ ሚስጥሮች ናቸው እና ስታሳልፉ ከሰው ጋር ቀለል ያለ ላይፍ፣ ቀለል ያለ ግንኙነት ሊኖራቸው ይገባል። ያ ማለት ደግሞ ተጫዋች ማለት በየዙሩ መገልፈጥ ወይ ደግሞ ቀን ሙሉ እየተጫወቱ እያወሩ መዋል ሳይሆን ቁም ነገረኛ ሆኖ የሆነች ቀል ነገር ጣል እያደረጉ ሰዎችን ማዝናናት ማሳቅ ቢቻል ይሄ በጣም አሪፍ ተስጦ ነው። ስለዚህ ሰዎችን ማጫወት ማሳቅ፣ መዝናናት በጣም በሰዎች ዘንድ ተወዳጅ እንድንሆን ሰዎች ሲያገኙን ወከሌ ምናምን ብሎ ሮጦ መጥቶ ሰላም ብሎ የሚያደርገን ተጫዋችነታችን ሰዎች እንዲወዱን የሚያደርጉን ነገሮች ናቸውና። አራተኛውና የመጨረሻው የይቅርታ ሰው መሆን። ሰው ቂመኛ ሰው ብዙ ጊዜ አይወድም። እሱ ቂመኛ ነው፣ እሱ በሆዱ ይዛል፣ እሱ እንደዚህ እንደዚህ አይነት ነገር አለና እነዚህ ቂመኛ መሆን አንድ ከጣላችሁ በኋላ ያንን ሰውዬ ለዘመናት ለአመታት አቂማችሁበት እሱ ማኩረፍና መዝጋት በሰው ዘንድ ተወዳጅ እንዳትሆኑ የሚያደርጋችሁ አንዱ ነገር ነው። ስለዚህ የይቅርታ ሰው መሆን ነገሮችን በይቅርታ ማለፍ፣ ይሄ በሰው ዘንድ ተወዳጅ እና እንድትከበሩ የሚያደርጋችሁ ነገር ነው። ስለዚህ ተወዳጅ ለመሆን ወይ ደግሞ በሰው ዘንድ ከበሬታን ለማግኘት የይቅርታ ሰው መሆን አለባቸው። እንግዲህ ሰው ናችሁ እና ከሰው ጋር ትጋጫላችሁ፣ ልትጣሉ ትችላላችሁ፣ ልትኮራረፉ፣ ልትቀያየሙ ትችላላችሁ። ስለዚህ ከተቀያየማችሁ፣ ከተኮራረፋችሁ በኋላ ግን ሰውየውን አግኝታችሁት፣ ሶሪ፣ ቅድም አስቀየም እንኳ ወይ ደግሞ ሶሪ፣ ቅድም ሳላቅ እንደዚህ አደረኩ ወይ ደግሞ አስከፍተኛል፣ ግን በቃ ሶሪ እንለፈው፣ ምናምን አይነት ነገር። ይሄ አራዳ ሰው የሚባለው አይነት፣ አራዳ ሰው ነገሮችን በሆዱ ይዞ በቃ ይጣላል፣ ይታረቃል፣ ይሄዳል። እንደዛ አይነት ባህሪ ካላችሁ ሰዎች ይወዷቸዋል። የይቅርታ ሰው ናችሁ ማለት ነው። ስለዚህ ይቅርታ ባይ ዘ ዌይ በስፒሪቹዋል ላይፍም ይቅርታ እንግዲህ ፈጣሪም ጀንበር ሳጠልቅ ታረቁ ነው የሚለው መጽሐፍ ቅዱስም። ስለዚህ ከሰዎች ጋር ስንጋጭ፣ ስንቀያየም፣ ስንደባበር ቶሎ ብለን ፒስ ብንሆን ቶሎ ብለን ይቅርታ ብንባባል ሞር ደግሞ አስቀይመው ነው እንኳን ሶሪ በቃ በተፈጥረው ነገር አዝኜ ነበረ ሶሪ ብሎ ይቅርታ ማለት በጣም ተወዳጅነትን ከሚያስተርፍ ወይ ደግሞ ተወዳጅ ከሚያደርግ ነገር አንዱና አሪፉ ሐሳብ ነው እና ስለዚህ የይቅርታ ሰው መሆን፣ ሰዎችን በይቅርታ ማለፍ፣ ለሰዎች ይቅርታ ማድረግ እንግዲህ፣ ፎርጊቭነስ በጣም ተወዳጅ ነው። ፎርጊቭነስ እንደ የይቅርታ ሰው መሆን ነው። እንግዲህ እነዚህን ሐሳቦች በትክክል ከተገበራችሁ በሰው ዘንድ ተወዳጅነትን ታተርፈላችሁ። ስለዚህ ተወዳጅ ለመሆን አሁን የጠቀስኳቸውን ነገሮች በሕይወታችሁ እየተገበራችሁ እየተለማመዳችሁ ከሄዳችሁ በቀላሉ ሰዎች ጋር ተወዳጅ መሆን ትችላላችሁ። ከወደዳችሁት ሰብስክራይብ በማድረግ እና ላይክ፣ ሼር በማድረግ ቤተሰብ ሁኑ። ሀሳብ፣ አስተያየት ካላችሁ በኮመንት ሴክሽን ላይ ኮመንት ጻፉልኝ፣ እቀበላለሁ። አስተያየት ካላችሁ ጽፉልኝ፣ ደስ ይለኛል። እወዳችኋለሁ። መልካም ጊዜ። ባባይ